ምርጫው ተአማኒ መሆን አለበት፣ ዲሞክራሲያዊ መሆን አለበት፣ ምርጫ ቦርድ በሚያስቀምጠው ስኬጁል የሚፈጸም መሆን አለበት። ለዚህ ሁላችንም የምንገዛ ዝግጁ መሆን አለብን። ይሄ ምክር ቤትም ብዙ ድምፆች የሚሰሙበት መሆን አለበት፣ ዋስትናችን እሱ ነው። ይህ ለትግራይም ለኢትዮጵያም ይሰራል። ለውጮች እና ለውስጥ ያለኝ መልእክት ከውጭ ከየትኛውም ኃይል ከኢትዮጵያ ጋር በድርድር በስምምነት መስራት ለሚፈልጉ በጣም በራችን ክፍት ነው። ነገር ግን በግፍ በኢንትሪግ በጫዋታ ኢትዮጵያን ለማሸነፍ የሚያስቡ ኃይሎች ካሉ ቁጭ ብለው ታሪክ እንዲማሩ ነው መመክራቸው። አይቻልም። በሰላም በውይይት በዲፕሎማሲ ብቻ ነው ከኛ ጋር መስራት የሚቻለው። ለውስጥ ያለኝ ምክር ጁንታውን በሚመለከት በግል ከከበደም ከተሰማም ጥላቻ አይለኝም፣ እኔ በግሌ እናንተም እንዳይኖራችሁ። ጥላቻችን ከእሳቤው ነው፣ ከስራው ነው። አንደኛውን ጁንታ አባርደን ሌላ ጁንታ እንዳንሆን ጥንቃቄ ያስፈልጋል። ይሄ ጁንታ ነው። አማራ፣ ኦሮሞ፣ ትግሬ